በዚህ ቪዲዮችን ላይ ወርቅ እንዴት አድርገው በባህላዊና በዘመናዊ መንገድ አሰራሩን የምንመለከት ይሆናል። ሁለት አይነት የወርቅ አሰራር አለ። አንደኛው ባህላዊ ሲሆን፣ ሁለተኛው ደግሞ ዘመናዊ ዘዴዎች ናቸው። እንግዲህ ሁላችንም እንደምናውቀው ወርቅ ከምድር ውስጥ የሚወጣ የማደን አይነት ነው። እንዴት አድርጎ ወደ ንጹሕ ቅርጽ እንዴት ተደርጎ እንደሚይዝ ማለትም በእጆቻችን በአንገታችን በተለያዩ የሰውነት ክፍሎቻችን ላይ ወርቅን እንዴት አድርገን እንደምናስቀመጥ ያለውንና ባህላዊና ዘመናዊ አሰራሩ ምን ይመስላል የሚለውን በዚህ ቪዲዮ የምንመለከት ይሆናል። አብራችሁን ቆዩ። ለዚህ ዩትዩብ ቻናል አዲስ ሆናችሁ፣ ቻናሉ ከወርቅ እንዲሁም ከተለያዩ የቢዝነስ ሀሳብ ጋር የሚነሳ መረጃን የሚያቀርብ ቻናል ነው። ሰብስክራይብ እያደርጋችሁ ታበረታቱን ዘንድ እየጠየቀን ቀጥታ ወደ አሰራሩ እንሄዳለን የምንጀምረው ከባህላዊ ባህላዊ የወርቃ አሰራር ዘዴዎች ነው። ባህላዊ ዘዴዎች እንግዲህ በአብዛኛው በአነስተኛ ደረጃ ማዕድናውጪዎች የሚተገብሩት ቀላል የሆኑ መሳሪያዎችን በመጠቀም የሚሰሩት የማውጣት ዘዴ ነው። የሚጠቀሙትም ቀላል የሆነ የማውጫ ጉልበት ነው። እንግዲህ ፓኒንግ ይሉታል። የወርቅ ሂደቱን የሚለዩበት መንገድ ነው። ሂደቱ እንዴት ነው? ቃላችሁን ደግሞ ወርቅ የያዘውን አፈር ወይም ደግሞ ጠጠር በስፋት ሰፋ ባለ ትሪ በውሃ ውስጥ በመጨመር ፋቂውን ወይም ደግሞ ፓኒንጉን በመነቅነቅ በማዞር ክብደታቸውን ቀላል የሆኑ ነገሮች ውሃ ውስጥ እንዲወጡ ማድረግ ነው። እንግዲህ ይሄ ባህላዊ የሆነው የአወጣጥ አሰራር ነው። ከሌሎች ነገሮች የበለጠ ክብደት ስላለው በትሪው ውስጥ አድርጎ ይቀመጣል፣ ወርቁ ማለት ነው። ይሄ ብዙ ጊዜ በተለይ በተለያዩ አጋጣሚዎች አይታችሁት ሊሆን ይችላል። እንደ ማበጠር አይነት ነገር ሆኖ፣ ነገር ግን ትንንሽ የሆኑ ማዕድናቶችን በዚ ኦንፊስ ላይ የሚያስቀርበት ሳት ነው። ሁለተኛው ደግሞ በስሉስ ቦክስ ይባላል። ይህም ደግሞ ወርቅ የያዘውን በረጅም ሳጥን ውስጥ ማድረግ እና መልቀቅ ነው። ሳጥኑ ወርቁን ለመያዝ የሚያግዙ ቆጣሪዎች ወይም ደግሞ ሪፍል ወይም ደግሞ መሰናክሎች አሉት። እንግዲህ በዚህ ውስጥም እንግዲህ ከባባድ የሆኑትን የወርቅ ቅንታቶች በቆጣሪዎች ውስጥ አድርገው እንዲቀሩ ያደርጋቸዋል። ሌላው ነገር ደግሞ የሜርኩሪ ውህደት ነው። ብዙዎቹ ከሜርኩሪ ጋር ያዋህዱታል። ብዙ ጊዜ ባህላዊ የሆኑ አምራቾች የሚጠቀሙበት ዘዴ ነው። ሂደቱ ምንድን ነው ካላችሁኝ፣ የተፈጨውን ወርቅ የያዘው አፈር ከሜርኩሪ ጋር ይደባለቃል። ሜርኩሪ ከወርቅ ጋር በማዋሃድ አማልጋም የሚባል ውህድን እንዲፈጥር ያደርጋል። ይህ ዘዴ ለጤና እንዲሁም ደግሞ ለአካባቢ በጣም ጎጂ ነው። በሜርኩሪ ምክንያት በአሁኑ ጊዜ መስራት የሚመከር ማለት ነው። ባህላዊ የሆነ ዘዴ ነው ማለት ነው። ዘመናዊ የሆነ የወርቅ አሰራር የምንመለከትበት ሰዓት ላይ ደርሰናል። ዘመናዊ በሆነ መንገድ ወርቅ እንዴት ይሰራል ካላችሁ፣ እንግዲህ ዘመናዊ የሆነ ዘዴ ከፍተኛ መጠን ያለው ማዕድንን በፍጥነት በማቀነባበር የተነደፉ ሲሆኑ በተለይ ኬሚካል እና የላቁ ቴክኖሎጂዎችን ይጠቀማሉ። የመጀመሪያው ሳይናይድ የሚባል የማማ የሚያሟሙበት ቴክኖሎጂ አላቸው። ሳይኒዴሽን ሊቺንግ ይባላል። እንዴት ነው ሂደቱ ካላችሁን ወርቅ የያዘ ማዕድን መጀመሪያ ይፈጩታል። ከዛም በሶዲየም ሳይናይድ ይጨምሩታል። ሳይናይዱ ወርቁን በማሟሟት ወርቅ ሳይናይድ ውሃ ውስጥ ይፈጠራል። ቀጥቶ ደግሞ ወርቁ ከፈሳች ውስጥ አክቲቬትድ ካርበንን በመጠቀም ይሰበሰቡታል ማለት ነው። በብዛት ጥቅም ላይ የሚውልና ውጤታማ ዘዴ ነው። ምን ያሳስባል? ከዚህ አይነት ነገር ጋር ካላችሁ ግን ሳይናይድ በጣም መርዛማ በመሆኑ ለአካባቢ ስጋት ስለሆነ ጥንቃቄ ያስፈልጋል ማለት ነው። ሌላው ደግሞ በካርበን ኢንፖል የሚባል ቴክኖሎጂ አለ። ካርበን ኢን ሊች የሚባላል። እነዚህ ደግሞ የሳይናይዱን መሟሟት በመጠቀም ወርቁ ከሟሟ በኋላ ካርበን ገብቶ ወርቁን እንዲስብ ማድረግ ነው። ወርቁን የማሟሟት እና በካርበን የመሳብ ሂደቶችን እንግዲህ በአንድ ጊዜ ማከናወን ይቻላል ማለት ነው። ሶስተኛው እንግዲህ በሂፕ ሊቺንግ ነው። ሂፕ ሊቺንግ ደግሞ ምንድን ነው? የወርቅ ማዕድን ትልቅ ክምር ሆኖ በተነጠፈ መሰረት ላይ ይደረጋል። ሳይናይድ መፍትሄ ክምሩ ላይ ይረጫል ወይም ደግሞ ይንጠበጠባል። ምንድን ነው የዚህ መፍትሄ ካላችሁ እንግዲህ ማዕድኑን አንጠልጥሎ ሲወርድ ወርቁንም አማምቶ ይይዛል። ዝቅተኛ የወርቅ ይዘት ያላቸው ማዕድናትን ለማቀነባበር እጅግ በጣም ወጪ ቆጣቢ ዘዴ ነው ማለት ነው። ሌላኛውና አራተኛው ነገር ምንድን ነው ካላችሁ የመጨረሻው ክብደትን መለያየት ግራቪቲ ሰፓሬሽን ይወጣል። ዘመናዊ መሳሪያዎችን በመጠቀም ማለት ነው። ልክ እንደ ባህላዊ ዘዴ በወርቅ ከባድነት ላይ የተመሰረተ የሰፓሬሽን ዘዴ ነው ማለት ነው። ነገር ግን እንደ ሺኪንግ ቴብሎች አሉ፣ ሼክ የሚያደርጉ ማለት እንደዚህ፣ ሼክ በሚያደርጉበት ታይም ላይ ሴንትሪፉጋል ኮንሰንትሬሽን ይሉታል። ዘመናዊ ማሽኖች በጣም ውጤታማ በሆነ መንገድ ወርቅን ከሌሎች ማዕድናት ወይም ደግሞ ከሌሎች ትንንሽ ንጥረ ነገሮች ይለያሉ ማለት ነው። በዛ መንገድ ወርቅን ያወጡታል። ከዛም በኋላ እንግዲህ ወርቅን በማውጣት በማጣራት የሚመረጠው ዘመናዊ የሆነ ዘዴ ይሄ ነው ማለት ነው እና እንደ ማዕድኑ ጥራት እንደ አካባቢ ጥበቃ ደንቦችን በማክበር እንግዲህ እዛ አካባቢ ወርቅ አለ ከተባለ ወርቅ ለሚያወጡ ካምፓኒዎች ሊሆኑ ይችላሉ፣ ፕሮጀክቶች ሊሆኑ ይችላሉ፣ ፍቃድ ይሰጣቸው እና በዚያን መንገድ ነው የሚያወጡት ማለት ነው። ከዛም በኋላ ደግሞ የማዕድን የመውጣት ደረጃዎችን ይሰጣል። ስለ ቁፋሩ አለ፣ መፍጨት አለ፣ ማጣራት አለ እና እንደዚህ አይነት ፍቃዶችን ከአካባቢው ባለስልጣን ወይም ደግሞ ከመንግስት ያገኛሉ ማለት ነው። እንግዲህ በዘመናዊ እና በባህላዊ መንገድ ወርቅ የሚወጣበት ዘዴ ይሄ ነው እንደነገርኳቸው ከሆነ በዚች አጭር ቪዲዮ እንደምለው፣ በጣም ቀላል የሆነ ዘዴ አይደለም። ምክንያቱም እጅ በጣም ውስብስብ የሆኑ ደረጃዎችን ያልፋሉ። ምክንያቱም ቁፋሮ ራሱ ዝም ብሎ ኖርማል ቁፋሮው አለ የሚቆፈረው እዛ አካባቢ መኖሩ ከተረጋገጠ በኋላ በጣም ዲፕ ዲግ የሚያደርጉት ማለት ነው። እንደምታዩት የሚያምር ነገር ለመውጣት እንግዲህ በጣም በጥልቀት ምን ያህል ከባድ የሆነ ፕሮሰስ ማለፍ ግድ እንደሚል የሚያሳየው ማለት ነው። ይህን የምትመለከቱት ንጹሕ ወርቅ በእጅ ላይ ሲታይ፣ በአንገት ላይ ሲታይ የሚያምር ነገር ለመውጣት እንግዲህ በባህላዊ በዘመናዊ ከባባድ የሆኑ ቻሌንጆችን ማለፍ ግድ ይሏል ማለት ነው። ወርቅም ወርቅ የሚያሰኘው እነዚህን ቻሌንጆችን በእሳት መፈተንን ጭምር አልፎም እንደምትመለከቱት በእጅ ላይ እንደዚህ ው የሚታየው ማለት ነው። እና እንደነገርኳችሁ በዝቅተኛ ደረጃ አንስቶ በከፍተኛ የማድን አውጪዎች ዘንድ ከፍተኛ የሆነ ፕሮጀክት የሚጣልበት ቀላል ይመስላል። እንደነገርኳችሁ ይሄ ስቴፕ ቢስ ነግራችሁ በቀላሉ የሚሰራ ይመስላል። ነገር ግን ከቦታውን ከማወቅ ጀምሮ እጅ ከባድ የሆነ እንደሚታወቀው ከሆነ እንደዚህ አይነት አካባቢዎችም የእርስ በርስ ግጭት፣ የሰው ልቂት፣ ከፍተኛ የሆነ አደጋና ከፍተኛ የሆነ ጥበቃ የሚደረግበት ቦታ ላይ ከፍተኛ የሆነ ሀብት ስለሆነ ማለት ነው እና በባህላዊ መንገድ እንዲሁም ደግሞ በዘመናዊ መንገድ በዚህ አይነት መልክ በወርቅ ይወጣል ማለት ነው። ይሄ እንግዲህ በተለያዩ አፍሪካ ሀገራት በእኛም ሀገር ቴክኖሎጂ ያደገ ሲወጣ በዘመናዊ ከአሁን ደግሞ በኋላ ቀር በሆነ መንገድ እንደነገርኳቸው በእንደዚህ እስቴፖችን አልፎ የወርቅ አሰራሮች አሉት ማለት ነው። እንግዲህ ለዛሬ ያስኩላችሁ ወርቆችን እንዴት አድርገን በዘመናዊ መንገድ እና በባህላዊ መንገድ መስራት ይቻላል፣ የሚለው ቪዲዮ በዚህ አገባድዳለሁ። እንግዲህ ተጨማሪ መረጃዎችን ከፈልጋችሁ ወይም ሀሳብ አስተያየት መስጫው ላይ አድርሱ። ተጨማሪ የሆነ ነገርንም ሪሰርች አርግ ይሰራላችኋለሁ። መልካም ጊዜ።